የኪራይ ጨረታ ማስታወቂያ። ንብ ኢንተርናሽናል ባንክ በአዳማ ከተማ የሚገኘው ቀድሞ ቲታስ ሆቴል ተብሎ የሚጠራውን ባለ ስምንት ወለል ህንፃ በውስጡ ከሚገኙ ለሆቴል ስራ ከሚያገለግሉ ቁሳቁሶች ጋር በጨረታ ማከራየት ይፈልጋል። ተጫራቾች ይህ ማስታወቂያ ከወጣበት ቀን ጀምሮ ከባንኩ አዳማ ቅርንጫፍ ወይም ዋና መስሪያ ቤት 26ኛ ወለል ህንጻና ሊዝ አስተዳደር መምሪያ የማይመለስ አንድ መቶ ብር ከፍለው የዋጋ ማቅረቢያ ሰነዱን መውሰድ ይችላሉ። መከራየት የሚፈልጉበትን ወርሃዊ የኪራይ ዋጋ ከተጨማሪ ሴት ታክስ በፊት ማቅረብ ይጠበቅባቸዋል። ህንፃውን ከሚከራዩበት ዋጋ በተጨማሪ የሚሰማሩበትን የሥራ ወይም የንግድ ዘርፍ በመግለጽ እስከ ረቡዕ ሚያዝያ 1 ቀን 2017 ዓ ም ከረፋዱ 4 ሰዓት ድረስ በባንኩ ዋና መስሪያ ቤት 26ኛ ወለል ህንፃና ሊዝ አስተዳደር መመሪያ ለዚሁ ጉዳይ በተዘጋጀው የጨረታ ሳጥን ማስገባት ይጠበቅባቸዋል። ጨረታው ረቡዕ ሚያዝያ 1 ቀን 2017 ዓ ም ከረፋዶ አራት ሰዓት በባንኩ ዋና መስሪያ ቤት ሶስተኛው ወለል በሚገኘው አዳራሽ ተጫራቾች ወይም ህጋዊ ወኪሎቻቸው በተገኙበት ይከፈታል።